እስቲ ከዚሁ ጋር እናያይዝ እና ሐመር የሚባል ብሔረሰብ ደግሞ እንዳለ እናውቃለን። እዚ በቅርብ ማለት ነው። የሚገርምሽ ነገር ባህላቸው አንድ ይመስላል፣ ብዙ ነገራቸው ተመሳሳይ ነው፣ እና ልዩነታቸውስ ምንድን ነው? አሁን ይሄ ባነ ይባላል፣ ያ ሐመር ነው የሚባለው፣ እና አንድ ናቸው ወይስ ድንገት ጥቂት ልዩነቶች ይኖራሉ? ሐመርና በና ማለት እኔ ልዩነት ምንም የለው ማለት ልዩነት የሚባል ነገር የለውም። አለባበሳቸው አንድ ነው፣ ባህላቸው አንድ ነው፣ አመጋገባቸው፣ ሁሉም ነገራቸው አንድ ነው። ሁሉም ነገር ሁሉም ነገራቸው እነሱም እነሱ ጋም ከፍት ይዘልላሉ ከፍት ያዘልላሉ፣ እኛ ጋም እንደዛው ነው። ሁሉ ነገራቸው አንድ ነው። ድንገት ያው ሊለያል ብዬ ነው ያስኩት። ቋንቋ ነው ትንሽ የነሱ ይላላል፣ የኛ ደግሞ ጠበቅ ይላል። የነሱ ላናላል፣ የኛ ጠበቅ ይላል። የነሱ ይላላል፣ ግን አንድ ነው አንድ ነው አንድ ነው። አቴኔ ይላሉ እነሱ፣ እኛ አምኔ። አቴኔ፣ አምኔ፣ ያው ትንሽ የሆነ የመላላትና የመጥበቅ አይነት ነገር ነው እንጂ ሌላ ልዩነት ምንም ነገር የለውም።